ከሰዎች ጋር የሚገናኝበት ህልም እንደሆነ ነው። ሰው ግን አያስተውለውም ይላል። ስለዚህ ይሄ ህልም መልአካዊ ከአምላክ የሚገለጽ ህልም አይነት ነው። ለምሳሌ አቤሜሌክን በህልም ሲያስጠነቅቀው እናያለን፣ ሳራን እንዳይወስድ። ያዕቆብ ደግሞ ከምድር እስከ ሰማይ እየተዘረጋ የወርቅ መሰላልን ሲያይ እንመለከታለን። በጣም ይገርማል። ላባን ደግሞ በህልሙ ሲያስጠነቅቀው እናያለን። ዮሴፍ ያየው ህልም የፈርዖን እንጀራ ተሽከርካሪና ጠጅ አሳላፊ ያዩትን እነ ፈርዖን ያዩትን እነ ሰሎሞን ያዩትን እነ ናቡከደነጾር ያዩትን ተጠቅሰዋል። በአዲስ ኪዳን ደግሞ ዮሴፍ ያየው ህልም፣ አረጋዊ ዮሴፍ ሰብአ ሰገል በህልም በሌላ መንገድ እንዲሄዱ ያዩትል፣ የጲላጦስ ሚስትም ራሱ ያየችው ህልም ሁሉ ምናየው ነገር ነው። ስለዚህ እነዚህ ነገሮች ከላይ የሚገለጹ መልክት ያላቸው ሲሆኑ፣ እንግዲህ ህልም መልአካዊ በሚል ቋት ውስጥ መክተት እንችላለን። እንግዲህ ይህ አይነት ህልም መንፈሳዊ መምህር ነው። በደንብ አድርገን ማሰቢያ ያስፈልጋልና አንዱ መምህር ነው። ለምሳሌ በልቡና በመጻሕፍት በመምህራን በተፈጥሮ አምላክ እንደምናውቁሉ በተመሳሳይ መልኩ ራሱ አንድ መምህር ሆኖ የሚያስተምር አይነት ነው ይሄ ህልም። ግን እንደዚህ አይነትን ህልም ለመረዳት በጣም ጥሩ ብቃት ያስፈልጋል። ወይም ደግሞ ጥሩ ህልም ፈቺ እንደ ዮሴፍና እንደ ዳንኤል ያስፈልጋል። አሁን ዳንኤል ምን ብሏል? ህልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ይላል። ስለዚህ ይሄ ናቡከደነጾር ያየውን ራሱ የወርቅ አንገቱ፣ ደረቱ የብር፣ ወገቡ የብር ጭንና ጭኑ የብረት፣ እግርና እግሩ የብረት እና የሸክላ ቅልቅል ምስል ነው እና የሚተረጉምለት ጭምር አጥቷል። ህልሙም ጠፍቶታል በመጀመሪያ ደረጃ እና ዳንኤልና ሰለስቱ ደቂቅ ተርጉመውለታል። ስለዚህ ከላይ የሚገለጹ ህልሞችን ለመረዳት የፈጣሪ ኃይል ያስፈልጋል ማለት ነው። ስለዚህ አሁን ይሄንን ለመለየት ትክክለኛ ነው አይደለም ለመለየት በጣም በጣም በጣም በጣም ውስጣችንን ማጥራትና መንፈሳዊ ማንነትን መላበስ ይኖርብናል። መንፈሳዊ ማንነትና ምናልባት ተደጋግሞ ሊታየን ይችላል። ከአሳሳችን ምን በዚህ ልንለይ እንችላለን። ከረቂቁ ዓለም ጋር የሚያገናኘንም መሰላል መሰላል አድርገን ልናየው እንችላለን እና ስለዚህ ይሄ አይነት ህልም ወይም ይሄ አይነት ተከስቶ ወይም ቢገለጽልን በደንብ አድርገን ለመረዳት፣ ለማጤን፣ ለመመርመር ጥሩ ብቃት ላይ መሆን አለብን። አሊያም ደግሞ ይሄን ሊያግዘን የሚችል አንድ በጣም መንፈሳዊ ሰው ካጠገባችን ሊኖር ይገባል፣ እንደነ ዳንኤል እንደነ ዮሴፍ ማለት ነው። እና ይሄ ህልም መልአካዊ፣ ከእግዚአብሔር የሚገለጠው ህልም ብለን ብናየው የሚያረጋጋ ሰላም የሚሰጥ ትልቅ ሀሴት የሚሞላ ኃይልን የሚያጎናጽፍ ሰዎችን ከክፋት መንገድ ወደ በጎ መንገድ የሚመልስ ነው። ይሄ በጣም በሁሉም ሊታወቅ ይችላል። ይሄ እንግዲህ ይሄ ከእግዚአብሔር የሚገለጸው ህልም ለምሳሌ አንዳንዴ ጲላጦስ ሚስታውን ማስጨነቅ ታያላችሁ። ይሄ ከክፉ መንገድ የሚመልስም ቢያስ ማስጨነቁም ለመልካም የሚሆን ህልም ነው ማለት። ይሄ እንግዲህ ከአምላክ የሚገለጥ ህልም ነው። እነዚህ ከአምላክ የሚገለጡ ህልሞች ከአምላክ የሚገለጹ ህልሞችን በደንብ አድርገን ማየት መመርመር ይጠበቅብናል ማለት ነው። ተመልካቾቻችን፣ የሚያረጋጋ መሆን አለበት። ሰላም የሚሰጥ እፎይታ የሚሰጥ ኃይልን የሚያላብስ ነው ህልም መልአካዊ ባጠቃላይ የምናየው እንግዲህ እነዚህ ሶል ድሪምስ የሚባሉ አሉ፣ ደግሞ መንፈሳዊ ፍልም ያህልሞች አሉ። እንግዲህ ሰው ልጅ በፈተና ውስጥ ያልፋል። ስለዚህ በዚህ መልኩ ህልም መልአካዊ ሊለይ ይችላል ሊለይ ይችላል ማለት ነው፣ ከአሳሳቹ ህልም ማለት ነው። ሌላው ሁለተኛው ህልም ህልም ሰይጣናዊ የሚባል ህልም አይነት አለ። ይሄ ደግሞ በጣም ግራ አጋቢ፣ በሰቆቃ የተመላ በጣም አስፈሪ አስጨናቂ በተለይ የክፋት መልእክቶችን ያዘለ በመሆኑ ልንረዳው እንችላለን። ለምሳሌ እንደ ሄሮድስ ይላሉ በጣም የክፋት ነገርን ይነግረው ነበረ። ይሄ እንግዲህ ህልም ሰይጣናዊ የሚባለው የህልም አይነት ነው። መንፈስን የሚረብሽ ነው። ከአምላክ እንደሚሰጥ የመረጋጋት ህልም ሳይሆን መንፈስን የሚረብሽ ኃጢአት፣ ነውር የሞላበት የጭካኔ ነገር ያለበት በተለይ ደግሞ ጭካኔን የሚያስተምረን አይነት አድርጎ የሚያሳይ ነው። አንዳንዴ ደግሞ በጣም አታላይ ላይ ስለሆነ የሌለንን ክብር ሰጥቶ እኛ ማንነታችን እናውቀዋለን፣ ግን ልክ ሳንበቃ የበቃን አስመስለው የሚያታልለን ህልም ማለት ነው። በተንኮል ለመጣን በተንኮል ለመጣል የሌለንን ነገር ቆልሎ ቆልሎ ቆልሎ ራሳችንን ሳናውቅ ሊጥለንም የሚያሳይ ህልም መሆኑን ግን በጣም መረዳት አለብን። በጣም በጣም በጣም በጣም አሁን እነዚህ አሁን እየነገርኳቸው ያሉት መንፈሳዊ አውዶች ነው። ወደኋላ ዝም ብሎ በባህሪያችን የምናየው ነገር አለ። አሁን ግን እነዚህ ግን ለየት ያሉ ናቸው። ህልም መልአካዊም፣ ህልም ሰይጣናዊም ከኛ ውጭ ከኛ ሃሞት ወይም ከኛ ባህሪ ውጭ የሆኑ በሌላ አካል የሚመጡ ናቸው። ስለዚህ አንጥረን ለመለየት በጣም በጣም በጣም በጣም ጀግኖች፣ በጣም አስተዋዮች፣ በጣም ልባሞች መሆን ያስፈልጋል። ለምሳሌ አንድ ምሳሌ አንድ አባት ሲጠቅሱ ሰምቼ እጅግ እጅግ ገርሞኛል እና አንዱ ሰይጣን እንዴት እንደፈተነው በህልሙ ነው ያጫወቱኝ እኔ በጣም የገረመኝ ሲነግሩኝ እንደ ምሳሌ ነው የነገሩኝ እና አንዱ እስከ ሰባቱ ሰማያት ድረስ አየሁ አለ በህልሙ እና ምንም ከዚህ ግባ የሚባል ሰው አይደለም፣ ግን ሰይጣን ሲፈት ነው። ትንሽ ገና መንፈሳዊ ዓለም ገና ሲጀምር ነው እና መንፈሳዊ ዓለም ሲጀምር ውጊያ አለ። በተለይ እነዚህ መንፈሳዊ ውጊያዎችን ማሪሳ ቀን ማን በፊልክሲዩስን አረገ መንፈሳዊ ለዚህ ተነትናሉ እና በኋላ ይሄድና ሶስቱን ሰማያት እንደነ ጳውሎስ ጎብኝቶ በህልሙ መጣ። በህልሙ ነው ያየው፣ ሌላ አካል አይደለም። እና ሄድና ሮጦ ሮጦ ሄድና አባቴ ያላቸው። አቤት እኔ እኮ እዚህ ከምታየው ሰው ሁሉ የበለጥኩ የበቃሁ ነኝ ያላቸው። እና ደንግጠው እንዴት ሆነ አሉት። አይ ዛሬ በህልሜ እስከ ሶስተኛው ሰማይ ድረስ ወጥቼ ያየው አንተ አንተ ወታየኸው ታዲያ በቃው አይደሉ አላቸው አይ አልበቃም ልጄ ኃጢአት እንደውም በጣም ላይ ላይ ሰፍሯል አሉት ተናዶ ሄደ ተበሳጭቶ ሄደ በሁለተኛው ቀን ምን ይመለከታል የዓለም ውስጥ የሚሰራውን ኃጢአት ሁሉ ወለል አድርጎ አጅሮ ያሳየዋል እየሮጠ ሄደ። አቤት አቤት፣ አምላክ እንዴት ቻይ ነው! አቤት እንዴት ቻይ ነው! እኔ ህጉን የጠበኩ ሌላው ዓለምም አቤት የሚሰራው ኃጢአት እንደ አምላክ እንዴት ቻይ ነው! እኔ በቅቻለሁ፣ የሌላውን ኃጢአት ለይቼ አንጥረው ያውቀዋለሁ በህልም ያላቸው። እሳቸው ግን አስተዋይ ስለሆኑ የሰይጣን ፈተና መሆኑን አውቀዋል። አይ ኃጢአት ብሶብሃል እንጂ አልተሻለህም፣ ይሄማ የብቃት ምልክት አይደለም አሉ። ሶስተኛ ምናላቸው? ርግብ መታ ላይ ላይ ስታርፍ በህልም አየው ይላቸዋል። ልክ እንደነ ሲያስተምሩ ርግብ መታ ታርፍባቸው ነበር ይላልና እኔ እንደነ ባስሊዮስ ርግብ መታ ታርፋብኛለች በህልሜ ከሌላው የበቃው ነኝ አላቸው። ጣውላ እንጨት መስላሃትን መስላሃት ሊሆን ይችላል እንጂ ርግብማ አንተ ላይ በህልማ አታርፍም አሉ። ተበሳጭቶ ሄደ። በአራተኛው ግን ከልጅነት እስከ እውቀት የሰራው ኃጢአቱ ተገለጸለት እና በጣም አዝኖ፣ መቼም ሁላችንም ኃጢአታችን ብናይ እንደነግጣለን ያው እንደ መስታወት ወይም ትልቅ ስክሪን ሆኖ የእያንዳንዳችን ህይወት በድብቅ የሰራነው ነገር ግልጽ ተደርጎ ቢታይ ምን ያህል እንደምንሸበር ታውቃላችሁ። እና አምላኩ ሁላችንም በደል መሸፈኑ በጣም እናመሰግናለን። እና ከልጅነት እስከ እውቀት የሰራው ኃጢአቱ ታየውና በጣም እያዘነ እየለቀሰ ሄደው በጣም አባቴ፣ በጣም በጣም በጣም ዛሬ ያየውትን በጣም ያሳዝናል። ምን ነው ምን አየህ ልጅ ያሉት፣ ከልጅነት እስከ እውቀት የሰራውት ኃጢአቴ ታየኝ ብሎ ሲነግራቸው ልጅ፣ አሁን ገና በቅተሃል ብለውታል እና ብቃት ማለት ሰውን መወንጀል ራስን ከባድ አድርጎ ሌላው ማዋረድ ሳይሆን ትህትናን መላበስ እና የራስን ኃጢአት መመልከት ነው ብለው አስተምረውታል ይባላል። እዚህ ላይ ነው በጣም መጠንቀቃል። ሰይጣን ሲፈልግ ራሱ ይለዋውጣል። አንዳንዴ ግራጋቢ፣ አስፈሪ፣ ጭንቀት ያለው እንደ ሄሮድስ የክፋት መልእክት ያዘለ ህልም ሊያሳይ ይችላል። ሁለተኛ ደግሞ የሌለንን ነገር ሰጥቶ የሌለንን ክብር አድርጎ አስመስሎ እንድንታበይ በትቢት ሊጥለን ሊያሳየን ይችላል። ስለዚህ ቢዋይስ በጣም እንደ እባብ ልባሞች መሆን እዚህ ላይ ነው እዚህ ላይ ያስፈልጋልና ብልህ ሰው አይወድቅም፣ አይታለልም። በጣም መጠንቀቅ ያስፈልጋል። ስለዚህ እዚህ ላይ መጠንቀቅ፣ ማየት፣ መመርመር፣ ማንጠር የኔ ድርሻ ነው። የእናንተ የምትመለከቱት ድርሻ ነው። ሶስተኛው ህል ሶስተኛው ህል ማለት ህልማ ሞታዊ ይባላል። ምናልባት ክቡራን ተመልካቾቻችን አርባ ደቂቃ ላይ ደርሰናል። ሰዓቱ እንዴት እየሄደ እንደሆነ አላውቅም፣ ግን በአንድ ዙር ላንጨርሰው እንችላለን። ይሄን ነገር ያችሁ ቀጣይን ክፍል ደግሞ ወይም ነገ ልገባ እችላለሁ። ምክንያቱም ረዘም ያለ ነገር ነው። ስለዚህ በሁለት በሶስት ክፍል ልንሄድበት እንችላለን። እዚህ ላይ ጥያቄያችሁን መልስ ያገኛችሁ አገኛችሁ ያላገኛችሁ በሚቀጥለው ክፍል እንሄዳለንና። ሶስተኛው ህልም አይነት ህልም ሀሞታዊ አሁን የኢትዮጵያውን ዶክመንት ነው መነግራችሁ እነዚህ እንግዲህ ከአራቱ ባህሪያት የተነሳ የሚታዩ እንደሆኑ ቀደምት የኢትዮጵያ ሊቃውንት በዝርዝር ጽፈዋል። በተለይ መጽሐፈ ፈላስፋ ጠቢባን አለኝ። እሱ በጣም የሚገርመኝ በግዕዝ የተጻፈ ዶክመንት ነው እና እዛ ላይ ከአራት ነገሮች የተነሳ ህልም ይታያል ይላል። ደም በልግም ሳፍራ ሳውዳ ይላል

ወደ አማርኛ እንመልሰው መሰለኝ ይሄ እንግዲህ በግዕዝ የተጻፈ መጽሐፈ ፈላስፋ ጠቢባን የሚል አንድ መጽሐፍ ላይ ነው ያገኘሁት መጽሐፉ ስላለኝ እዛ ላይ ያለውን እንደወረደ እንደወረደ ልንገራችሁ እዛ ላይ ምን ይላል ህልሞት ግን የሚገኙት ከአራቱ ጠባያት መቀላቀል የተነሳ ነው ይላል እሳትነታችን ውሃነታችን ነፋስነታችን መሬትነታችን ለማለት ነው ይኸውም ይላል የደማዊ ባህሪ የሆነው ደም የሚባለው ስጋችን ውስጥ በጣም ሲነሳሳ ወይም ሲመላለስ፣ ሰው ሲተኛ ምናልባት መልካም ስራዎችን አስደሳች ነገሮችን ሊያይ ይችላል። አንዳንዴ በህልሙ በጣም ቀያይ ህብረ ቀለማትን ሊያይ ይችላል። ደም ከሰውነቱ ሲወጣ ሲፈስ ሊያይ ይችላል። ይህ እንግዲህ ደም የሚባለው የአንድ ደማዊ ባህሪው ሲጸናበት ወይም ሲመላለስበት ወይም ሲነሳሳበት የሚያሳየው ህልም ነው ብሎ ይጽፋል። ስለዚህ ትንሽ ማብራሪያ ልሰጥ እችላለሁ። በኋላ ሌላ እሳታዊ ባህሪ የሆነውን ምን ይላል? ሳፍራ ይለዋል ይገልጽና ሳፍራ በስጋችኑ ሲመላለስ ይላል ሲነሳሳ ሰው ተኝቶ በህልሙ ጠብ፣ ክርክር ላይ ይችላል ጦርነት ላይ ይችላል እሳት ላይ ይችላል ብዙ መብራቶች ላይ ይችላል። መብረቅ ብልጭ ሲሉ ነጎድጓ ግግግ ሲል መብረቆች ብልጭ ሲሉ ያ ይሄ እንግዲህ እሳታማ ባህሪው የሆነው ሳፍራ በስጋ ውስጥ በሚመላለስበት በሚነሳሳበት ጊዜ እነዚህ ነገሮች ያል ይላል። ይቀጥልና ዳግመኛም ይላል ይቀጥላል። በፀሐይ ውስጥ ምሳሌ መታጠቢያ ቤት ውስጥ ፍሎሃ ላይ ይችላል። ከታጠበተ በተለይ ግን ፍል ውሃ ውስጥ ገብቶ ሊያ ይችላል። ይህ እንግዲህ የሳፍራ የሚባለው እሳታማ ባህሪ ሲነሳሳ የሚያሳየው ነው ይላል። ይህ ፍልስፍና መጽሐፍ በመቀጠል በልቀም የተባለው የውሃዊ ባህሪያችን የውሃው ባህሪ በሚነሳሳበት በሚመላለስበት ጊዜ ሰው በህልሙ ባህር ላይ ይችላል፣ ወንዞች ላይ ይችላል፣ በረዶ ላይ ይችላል፣ ዝናብ ዶፉ ጎርፉን ላይ ይችላል፣ ውርጭ ላይ ይችላል፣ ውሃ ሲጠጣ ላይ ይችላል። ውሃ ሲጠጣ ላይ ይችላል። እንግዲህ ውሃ ሲጠጣ ላይ ይችላል። እኔም እስቲ ውሃን ጎንጨት ልበል እዛ እና ይሄ እንግዲህ በውኑ ነው። በህልም ላይ ይችላል ማለት ነው። እንግዲህ ይሄ እንግዲህ በልቀም የሚባለው የውሃ ባህሪ ሲመላለስ ነው። የመጨረሻው ሳውዳ የሚባለው ደግሞ የመሬታዊ ባህሪ ሲመላለስበት ይላል መጻፈ ፈላስፋ ጠቢባ ጨለማን ሊያይ ይችላል። ይሄ ደግሞ ትንሽ ከመሬት ጋር ያያዛል። ሙታን ሊያይ ይችላል። የሞቱ ሰዎች፣ በድንገት ያለፉትን ሰዎች ሊያሳየው ይችላል። መቃብራት ቦታ ሊያሳየው ይችላል። የሀዘን ስርዓት፣ የለቅሶ ስርዓት፣ የሆነ የሀዘን ልብሶችን ሊያይ ይችላል እና ይሄ ደግሞ ይሄ ሳውዳ ይሄን ሲያይ ደግሞ ሰውዬው ወደ እርሱ ይላል። ይበው ፍርሃት ወረአድ ፍርሃትና ረአድ ይገባል ይላል። አሁን እንግዲህ እነዚህ አራቱ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ከአራቱ ሁለቱ ባህሪያት የሚመነጩ አራቱ ህልም ሀሞታዊ የሚባሉት ነገሮች በሰውነታችን ውስጥ በሚነሳሱበት ጊዜ እነዚያን ህብራትን ያሳየናል ብሎ ይሄ መጽሐፍ ያስቀምጣል። ያስቀምጣል። ይህ እንግዲህ ከእግዚአብሔርም አይደለም፣ ከሰይጣንም አይደለም። ህልም መልአከው አይደለም። ህልም ሰይጣን ነው አይደለም። በጣም መጠንቀቅ ያስፈልጋል። ብቻ ከተገነባንባቸው ውቅሮች የሚመጣ ነው እና አንድ ቅዱስ መጽሐፍ ጥቅስ ሳነብ በጣም ገርሞኛል። ኢሳያስ 29:8 ላይ አንቡ ምን ይላል? ተርቦም እንደሚያልፍ ሰው ይሆናል ይላል። ተርቦ እንደሚያልም ሰው አሁን የራበው ሰው ህልም ሲያይ ምን ይላል ይላል? በህልሙም ይበላል ይላል። ርቦት አላ በህልሙ ሲበላ ጮማ ሲቆር ስጠጁን ሲጨልጠል ነገር ግን ይነቃል። ሰውነቱ ግን ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በህልሙም እንሆ ይጠጣል፣ ነገር ግን ይነቃል፣ እንሆም ይዝላል። ሰውነቱ አምሮታለሁ ይላል ሰው። ስለዚህ ሰዎች በሚያምራቸው ነገር በመብል በመጠጥ ጊዜ እነዚህ እነዚህ ባህሪያቶቹ ሲያይሉበት ምኞቱ ሲያይልበት ከነዚህ ሐሞታት ተዋቅሮ ጋራ እነዚህ ህልሞች በተለያየ ህብር ይገለጻሉ የሚል ፈላስፋ ጠቢባን ከኢትዮጵያው ዶክመንት ብራናው ላይ ካለው ይሄንን አንብቤላቸዋለሁ እንደውም ሰዎች የሚያስቡትን ነው የሚያሳየው ይላል። የሚያስቡትን፣ የሚመኙትን። እንደውም አንዱ ምን ይባላል ሹመት ይመኝ ነበር ይላል። መሪ ለመሆን ይመኛል እና በህልሙ እንግዲህ ምኞቱን ነው የሚያየው። እና በህልሙ ዘውድ ጭኖ ነጭ ፈረስ ላይ ተቀምጦ፣ መጎናጸፊያ ተጎናጽፎ፣ ጦር ሰራዊት አጅቦት በህልሙ ያል እንግዲህ ስለ መንግስት ስለሚያስብ የሚያስበውን ለው። ለምሳሌ ኮምፒውተር ላይ ያሉ ስለ ኮምፒውተር ሊያዩ ይችላሉ። ሯጮች ሲሮጡ ሊያዩ ይችላሉ። ሼፎች ስለ ምግብ ሊያዩ ይችላሉ። ይሄ እንግዲህ ቀን ውሎውን ነው የሚያስቡት ያሳያቸዋልና፣ ካባ ለብሶ ዘውድ ደፍቶ ጦር ሰራዊት አጅቦት ያይና ጓደኛው ጋር ሄድና፣ ጓዴ ያለው አቤት፣ ተለያየን እንናንተ ተለያየን ከዚህ በኋላ በቃ ነው ያለው። ደንግጦ ጓደኛው እንደ ምን ሆንክ ጓደ ያለው፣ ህልም አየሁ ምን አየህ? እኔ ፈረስ ላይ ተቀምጬ መጎናጸፊያ ተጎናጽፌ ዘውድ ደፍቼ ጦር ሰራዊት አጅቦኝ አየው ንነክስ ስለሆነ ከአንተ ጋር ያለን ደረጃ ተራርቀናል አለ። ግን ጓደኛው ተንኮለኛ ነው። አናደደው። ምን አለው? አይ ጓዴ ፈረስ እኮ ሞት ነው። ልትሞት ነው መሰለኝ አለው። እና በጣም ደነገጠና፣ እንዴ አጅቦኝ የሚሄደውስ ጦር ሰራዊት አሉ። ይሄማ ሊቀብርህ የሚጓዘው የእድሩ ህዝብ ነው። ተናደደና አፈረሱ ላይ አልቀረሁም፣ ዱብ አልኳለሁ። ይማ ስትቀበር ነው አለ። በጣም ይበሳጭና ዱብ ብዬ አልቀረሁም፣ እንጣጣልኳለሁ ነፍስ ወደ ሰማይ ስትወጣ ነው አለ። እና ተበሳጨና ጭራሽ ህልም አላየሁም አለ። ይሄ ይሻላል ማለት ነው። እና አይነት ነገሮች አሉ። ሰው የሚያስበውን የሚመኘውን ሊያሳዩት ይችላሉ። እነዚህ ባህሪያቶቹ ማለት ነው። ባህሪያቶቹ ሌላው አንድ አንድ ቦታ ላይ ያነበብኩት በጣም ቀልድ ከህልም ጋር የተያዘ አሁንም ላጋርላቸው እወዳለሁ። እና ሰውዬው በህልሙ ምን ይመለከታል? የሆነ በሬ ሲያባረረው ያለ እና ጥቁር በሬ ባርሎት ገደል ውስጥ ከቶት ብቻ አመለጠና፣ እና ህልም ፈቺ ጋ ሄደና፣ ጥቁር በሬ ሲያባረረኛ አየሁ አመለጥኩ። አዎ በጣም ጥሩ ነገረኛ ሰው ሊሆን ይችላል አምልጠኋል አሉት ይባላል። በነጋታው ደግሞ ቀይ በሬ ሲያባርረው አደረ። አሁንም ነገራቸው ሞከሩለት፣ ዝም ብለው ፈቱት። በነጋ በሶስተኛው ቀን ቡራ ቡራ ያሉ አየ እያል በቃ ስለ በሬ ነው የሚያልመውና ህልመፈቹ በስጨታሉና እንዴ ሁሌ መታየው ስለበሬ ነው ስለበሬ ነው የምታየው ምን ላይ እየተኛ ነው ይሄን ህልም የምታለመው አሉት አይ ሳርፍራሽ ላይ የተኛው ነው አላቸው ታዲያ የበሬው ቀለብ ላይ የተኛ እንዴት አያባረርህም አሉት እና የምንተኛበትም ሁኔታ ወሳኝነት አለው ኩብላን ተመልካቾቻችን ስለዚህ ሳፍራ ሳውዳ ደም በልቀም የሚባሉ ህልም መልአካዊ ህልም ሰይጣናዊ እና ህልም ሀሞታዊ ተብሎ የኢትዮጵያው ዶክመንት እንግዲህ ለይቶ አንጥሮ በዚህ መልኩ አቅርቦልናል አቅርቦልናል። እና ተመልካቾቻችን እነዚህ ነገሮች በደንብ አድርገን ማየት ይገባናል። አሁን አንድ ትንሽ ጥናት ነግሬያችሁ አበቃለሁ። ሰዓቱ በጣም ሄዶብኛል። ይገርማል የዛሬው ነገር። አምሳ ላይ ከበቃን እናቆመዋለን። ከሀሞታዊ ህልም ጋር ተያይዞ የሚታዩት ናቸው። በተለይ የሀና ኒኮላስ ጥናት ይህንን አስረጋጭ ነው እና ወደ 320 ጎልማሶችን ነው ሪፖርት፣ ምን ህልም እንደሚያዩ ጥናት የተደረገባቸው እና 48 በመቶ ለህልም አላሚ የታወቀ ስም የተሰየመ ሰውን ወክለዋል። 35 በመቶ በሚሆኑት ባህሪያት በማህበራዊ ሚናቸው ለምሳሌ ወታደር ሊሆን ይችላል፣ ፖሊስ ሊሆን ይችላል። ከህልም አላሚው ጋር ባላቸው ግንኙነት ተለይተዋቸዋል። 16 በመቶዎቹ አልታወቁም እና 32 በመቶዎቹ በመልክ ተለይተዋል። 21 በመቶዎቹ ካዩትን በጠባይ ለይተዋቸዋል። 48 ደግሞ በገጽ ወይም በፊት ተለይተዋል። 44 በመቶ ደግሞ በማወቅ ብቻ ተለይተዋል እና 55ቱ ካዩት 55 መካከል አንዳንዶቹ ትምህርት ቤት ውስጥ ሆነው አይተዋል። ይሄ ኖርማል ህልም ነው። አስተማሪዎች ሆነው አይተዋል። ማጥናት ውስጥ አይተዋል። ሰዎች ሁለተኞቹ ሰዎች ሲያሳድዷቸው አይተዋል። አንዳንዴ ደግሞ ጾታዊ ግንኙነት አይተዋል። መውደቅ ሲወድቁ ደግሞ ሲወድቁ ደግሞ አይተዋል። ይሄ እንግዲህ እነዚህ ብዙ ሰዎች በአንድ ላይ ያቀረቡት የህልም ሪፖርት ነው። ግማሾቹ ደግሞ ዘግተው ሲደርሱ ግማሾቹ በህይወት እያሉ የሞተ ሰው ያዩአሉ። እንግዲህ በህይወት እያለ የሞተ ሰው ማለት ነው። ግማሾቹ ባየር ላይ ሲበሩ ሲወረወሩ ያዩ አሉ። ሌሎቹ ደግሞ ገደል አካባቢ ደርሰው ለመውደቅ አፋፍ ላይ ሲሆኑ ግማሹ በአካላቸው ላይ ጥቃት ሲሰነዘር አይተዋል ግማሹ እርቃናቸውን ሆነው አይተዋል ግማሾቹ ሲበሉ አይተዋል ግማሾቹ ሲዋኙ አይተዋል ግማሾቹ ነፍሳትን ሲያዩ አይተዋል ግማሾቹ ጥርሳቸው ሲወልቅ አይተዋል ግማሾቹ ደግሞ ሲታሰሩ አይተዋል ተገቢ የሆነ ያልሆነ አለባበስ ለብሶ አይተዋል እንደገና ደግሞ ህፃን ሆነው ያዩም አሉ እንደገና ተወልደው ህፃን ሆነ ያዩ አሉ እኔ እንግዲህ ሪፖርቱ ነው ሪፖርቱ አንድ ላይ አጠኗቸው። ግማሾቹ ደግሞ መጸዳጃ ቤት ሆነው አይተዋል። አፍረው አይተዋል። እሳት ያዩዋሉ። ብዙ አይነት ነገሮች አሉ። እንግዲህ እነዚህን ሁሉ መዘርዘር አልችልም። በግማሽ ነቅተው በአልጋ ላይ እጅግራቸው ተሳስረው ያዩዋሉ። ማይበል ውስጥ ያዩዋሉ። የተቃራኒ ፆታ ያዩዋሉ። ገንዘብ በህልማቸው ሲያገኙ ያሉ እና ይሄ ሁሉ ጥናት የሚያሳየው ምንድን ነው ሰዎቹ እንግዲህ እነዚህ የሰውነታቸው ባህሪያት በሚያስዋያቸው ልኬት እጅ ብዙ ግማሾቹ አንድ ዩኤፍኦ ያዩዋሉ፣ ግማሾቹ ወደ አንድ ፕላኔት ውስጥ ገባን ያዩዋሉ፣ ግማሾቹ ወደ ምድር ያዩዋሉ፣ ግማሾቹ በህልማቸው መተንፈስ አልቻሉም የሚሉአሉ። እንግዲህ ከ1956-ከ2000 ድረስ ያጠኑ ጥናት ግን በህልም በብዛት ሲበሩ ያዩ ሰዎች ናቸው እና በመቶኛ ጭማሪ ጨምሮ ሪፖርቱ አይተዋል እና ግማሾቹ በአየር ላይ ሲጓዙ አይተዋል። እንግዲህ እነዚህ ሁሉ ህልም አይነቶች የህልም ዝርዝሮች እንግዲህ የተጠኑ ናቸው። አብዛኛው አብዛኛው ከጥናትና ምርምር ከተደረገባቸው ሰዎች መካከል አብዛኛዎቹ እነዚህን ህልሞችን አይተዋል። እንግዲህ ምን ያህል ትክክል ነው አይደለም የሚለውን እናንተ እዩት፣ እናንተ እዩት። ስለዚህ አሁን በዛሬው መርሐ ግብራችን እንግዲህ ህልምን አይተናል፣ ራዕይን አይተናል የህልምና የራዕይ ልዩነትን ተመልክተናል። ህልም በኢትዮጵያውያን እሳቤ የሚለውን አይተናል። ህልም፣ መልአካዊ ህልም፣ ሰይጣናዊ፣ ሳፍራ፣ ሳውዳ፣ ደም በልቀም የሚባል ሐሞታዊ ህልምን አይተናል። በእነዚህ ላይ ተመስርተው ደግሞ የተጠኑ ጥናቶችን በተወሰነ መልኩ ተደጋጋሚ ዩዣል የሆኑ ህልሞችን እንደሚ አይተናል።